ሰላም ጤና ይስጥልኝ። የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ የትኛውም የዓለም ዳርቻ ሆናችሁ ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። አማርኛን ቀለል ባለ ሁኔታ ከመሰረቱ ከፊደላት ጀምሮ እስከ የትኛውም ደረጃ ማንበብና መጻፍ ለምትቸገሩ እህት ወንድሞቻችን ትምህርቱን በኦንላይን እያስተማርን እንገኛለን። እናንተም በኦንላይን ትምህርታችሁን መከታተል ትችላላችሁ። ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ቀለል ባለ ሁኔታ ትምህርቱን መከታተልና ራስን መለወጥ ይቻላል። አለመማር፣ አለማንበብ፣ አለመጻፍ ምን ያህል የአእምሮ ሸክም እንዳለው እና ምን ያህል በሰዎች ፊት ዝቅ አድርጎ ራስን የማየት ልዩነት እንዳለው አብዛኞቻችሁ ታውቁታላችሁ። ስለዚህ ከዛ የዝቅተኝነት ባህሪ ወይም ራሳችሁን ዝቅ አድርጋችሁ ከምትመለከቱበት ባህሪ ለመውጣት አማርኛን ቀለል ባለ ሁኔታ ባላችሁበት ሆናችሁ በሳምንት አምስት ቀን ከሰኞ እስከ ዓርብ በግል ወይም በግሩፕ ባላችሁበት ቀለል ባለ ክፍያና ቀለል ባለ ሰዓት እንዲሁም ምርጥ ችሎታ ባላችሁ አስተማሪዎች እያስተማርን እንገኛለን። ዛሬ ደግሞ ይዤላችሁ የመጣሁት አማረኛ ፊደላትንና እንዲሁም ደግሞ ቃላት መመሰረት የመጀመሪያ ዚ ጋር ምታወት ፊደላትን ያለን ቀጥለን ደግሞ በፊደላቶች ቃላት እየመሰረት እንዲሁም ምስልን ከምስል ጋር የተያያዘ የትምህርት ቀለል ያለና እና በጣም የተሻለ እናንተ የምትረዱበት አድርጌን ያመጣሁላችሁ። ረጋ አብራችሁ እስከ መጨረሻው ለመከታተል ሞክሩ። እስከ መጨረሻው አብራችሁ ይቆዩ። በውስጥ መስመር መማር ለምትፈልጉ እዚህ ጋር ስልክ አስቀምጥላችኋለሁ። በቀጥታ መደወል በኢሞ ዋትስአፕ ታገኙኛላችሁ። እንዲሁም ቻናሉን ሰብስክራይብ በማድረግ ለሌሎች ሸር እያደረጋችሁ ጀምሮ የመጀመሪያ ሀ፣ ከዛ ሁለተኛ ሁ፣ በቀኝ በኩል ቅጥያ ያለው ሶስተኛ ሂ ሸፋፋ ያላት

ሁለተኛው የምናገኘው ደግሞ በቀኝ በኩል ቅጥያ ያለው ሁለተኛ ሙ፣ ሶስተኛ ጫማ ወይም ሸፋፋ ያለው ፊደል ደግሞ ሚ፣ አራተኛው ቀጥ ያለ እግር ያለው ማ፣ አምስተኛው ደግሞ በቀኝ በኩል ቀለበት ያለው ፊደል ሜ ተብሎ ይጠራል። ሜ። ስድስተኛው ደግሞ መሐል ላይ እግር ያለውና እግሩ ወደ የት ነው የሚዞረው? ወደ ግራ ጠመም የሚለው ደግሞ ም ለእንጠረዋለን። የሰባተኛው ደግሞ መጨረሻ ቀጥ ያለ ከስድስተኛው የሚለየው በምን ነው? ቀጥ ያለ እግር ነው የሚኖረው። ስለዚህ የሰባተኛው ሞ ለእንጠረዋለን። ቤተሰብ ከዚህ በመቀጠል ደግሞ በእያንዳንዱ ፊደላት ቃላት እየመሰረት ነው የምናየው ቃላት እየመሰረት ነው እናያለን። እስከ መጨረሻው አሁንም ረጋ ብላችሁ በመከታተል እያንዳንዱን ቃላት እንዴት እንደምንመሰረትና እንዴት እንደምናነብ፣ እንዴት እንደምንጽፍ፣ እንዴት እንደምናገጣጥም እስከ መጨረሻው በመከታተል ራሳችሁን መፈተንና ራሳችሁን በደንብ አጠናቅታችሁ መያዝ ይጠበቅባችኋል ማለት ነው። አሁን በእያንዳንዱ ፊደላት በሀ በለ በመ እስከ ቤተሰብ እስከ ቤተሰባቸው በእያንዳንዱ ነው የቃላት የምንመሰረትባቸው እነዚህን ቃላቶች ረጋ ብላችሁ እናንተ በመጻፍና በማንበብ ቴሌግራም ግሩፕ አለ፣ እዛ ላይ እያስቀምጣችሁልኝ እንዲሁም ኢሞ፣ ዋትሳፕ ቴሌግራም ላይ ሀይ በሉኝ እና ከዛ ላይም እየጻፋችሁ ብታስቀምጡልኝ እኔ ስህተታችሁን እያረቡላቸው የሚሄድ ነው። አሁን ወደ ቃላት መሰረታ ነው የምንሄደው። የመጀመሪያው ላይ እንደምታዩት ሀ ሀብል፣ ሀ ሀብሉ ይታያቸዋል እዚህ ጋር ሀብል ሁለተኛ ሁ ሁለት ቁጥር ይታያቸዋል ሶስተኛ ሂ ሂደት ሂደት ሂደት አሁን እዚህ ጋር የምታዩት የመጀመሪያው ሃ ሀብል ስንል ሃ ሀብል ሀብል እዚህ ጋር ይታያቸዋል አይደለ የሀብል ምልክት አለ ማለት ነው ሃ ሀብል ብለን እንይዛለን ሁለተኛው ደግሞ ሁ ሁለት ቁጥር ብለን እንይዛለን ሶስተኛዋ ደግሞ ሂ ሂደት ሂ ሂደት አንድ ነገር እየሄደ ወይም እየተሽከረከረ ያለ መሆኑን የሚገልጽልን ነው ማለት ነው። ስለዚህ ሂ ሂደት። በእያንዳንዳቸው ከሀ እስከ ሂ እዚህ ጋር ቃላት የመሰረትንባቸውን ለማስታወስ የበለጠ ይጠቅማቸዋል ብዬ ስላተሰብኩ ነው። ሀ ሀብል፣ ሁ ሁለት፣ ሂ ሂደት እያልኩኝ ያስቀመጥኩላችሁ። ቀጣዩ ደግሞ አሁን ደግሞ ከዚህ ቀጥሎ የምናገኘው ደግሞ አራተኛው ሀ ነው አደለ? ስለዚህ በአራተኛው ሀ ደግሞ እንሰራለን። አራተኛው ሀ ምን ይመስላል? አራተኛው ሀ ደግሞ ሀ ሃይል ሃይል ሃይል ማለት እዚህ ጋር የሚገፉት ይታያቸዋል፣ አይደለም የሚገፉት። ስለዚህ ሄ ሃ፣ ሃይል እየገፋን ነው ማለት ነው። ሃ ሃይል። ሁለተኛው ሄ ሄዋን፣ ሄዋን ሄ ሄዋን። ስድስተኛው ደግሞ አምስተኛ ሄ ነው። ስድስተኛው ህ ህንጻ፣ ህ ህንጻ፣ ህንጻ። የመጨረሻው ሆ ሆቴል፣ ሆ ሆቴል። ከዚህ ቀጥሎ የምናገኘው የለ ፊደል ነው። የለ ፊደል ለፊደል፣ ደግሞ የመጀመሪያው ለ ካለ፣ ለምለም፣ ለምለም ሳር ነው ያመለክትልናል ማለት ነው። ለ ለምለም። ሁለተኛው ደግሞ ሉ ሉል፣ ሉል እጭ ተታያችኋለች። ሉ ሉል፣ ሉል። ሶስተኛ ሊ ሊትር ሊ ሊትር አንድ ሊትር ሁለት ሊትር ሊሆን ይችላል። ሊ ሊትር። አራተኛ ላላም ላላም ላላም እዚህ ጋር የምታዩት የመጀመሪያው ለ፣ ሉ፣ ሊ፣ ላ ለለምለም ሉሉል ሊሊተር ላ ላም በእያንዳንዳቸው ከነ ምስላቸው ተቀምጠዋል ማለት ነው። እዚጋ እንደምታዩት ከነ ምስላቸው የተቀመጠ ነው። በዚህ መልክ ቀለል አድርጋችሁ እናንተ ማንበብ እና መጻፍ እንዲሁም መለማመድ ትችላላችሁ። ከዚህ ቀጥሎ የምናገኘው ደግሞ አምስተኛ ሌ ፊደል ይሆናል ማለት ነው። ሌ ፊደል ደግሞ ምን እንደሚሆን አብረን እናየዋለን። ሌ ሌሊት፣ አያችሁ። ሌ ሌሊት ከዛ ስድስተኛ ል፣ ልብ። ል፣ ልብ። ሰባተኛ ሎ፣ ሎሚ። ሎ፣ ሎሚ። ሎ፣ ሎሚ። እዚህ ጋር እንደምታዩት የመጀመሪያው ሌ፣ ሌሊት፣ ሁለተኛው ል፣ ልብ፣ ከዛ ደግሞ ሶስተኛው ሎ፣ ሎሚ። ሎ፣ ሎሚ። ይሄ ምስሉ ለእናንተ ሞር በደንብ ይጠቅማችኋል። የማስተዋሻ ሎ ያልኩኝ ምን ብዬ ነበረ? ሎሚ ብላችሁ ታስታውሳላችሁ። ለ ካልኩስ ለ ልብ ብላችሁ ታስታውሳላችሁ። ሊ ካልኩ ደግሞ ማለት፣ ሌ ካልኩ ደግሞ ሌሊት ጨለማ መሆኑን እናስታውሳለን ማለት ነው። በዚህ መልክ ልክ እንደዚህ እያደረግን ሞር ቀለል አድርገን አማርኛ በተለይ በተለይ ለጀማሪዎች ማንበብና መጻፍ ለሚቸገሩ በቀላሉ እንደዛ አድርገን መያዝ እንችላለን ማለት ነው፣ በጣም በቀላሉ በውክልና በመያዝ ማስታወስ እንችላለን። ለምሳሌ አሁን እዚህ ጋር ሎ ሎሚ የሚል ሎሚውን እያየ መቼም ሎን የሚረሳ ሰው የለም። ልብ ልቡን እያየ የሚረሳ ሰውም አይኖርም። እንዲሁም ሌ ሌሊት የሚለውን ሌሊት የጨለማው ምልክቱን እያየ ሌ ፊደል የምትባለዋን አይረሳም ማለት ነው። ስለዚህ ለማስታወስ ሞር በደንብ የተሻለ የሆንላቸው ዘንድ ነው ይህን ያመጣውላችሁ። እናንተ እነዚህን ማስታወሻዎች አእምሯችሁ ላይ መቅረጽ መቻል አለባቸው። አእምሯችሁ ላይ ስታስቀምጡት ነው የበለጠ ለእናንተ ግልጽ ሆኖ ለሌላ ጊዜም በደንብ ልታስታውሱት የምችሉት ማለት ነው። አሁን ደግሞ ወደ ቀጣዩ ስንሄድ መፊደል ነው የምናገኘው። የመፊደል እናገኛለን። በመፊደልም ቃልን እንመሰርታለን። የመጀመሪያ መ ስንል ምን ማለታችን ነው? መርከብ መ፣ መርከብ። መርከብ እንደምታዩት ይሄው ባህር ላይ የሚንቀሳቀስ መጓጓዣ ነው ማለት ነው። መ መርከብ። ሁለተኛ ሙ ሙዝ። ሙ ሙዝ ሁለተኛ ሙ ሙዝ። ሶስተኛ ሚ ሚዛን፣ ሚ ሚዛን፣ ሚ ሚዛን። ወደ አራተኛው ስንሄድ ደግሞ ማ፣ አራተኛው ምንድን ነው የሚሆነው? ማ ማሽን ማ ማሽን። ይኸው ማ ፊደል ማሽን የሚለውን ይሰጠናል። ማሽን ማለት ደግሞ ይሄን ይመስላል። ማሽን ማለት ልክ የሆነ የወፍጮ ቤት ማሽን የሚመስል ማለት ነው። ማ ማሽን ማለት ይሄ ነው። ማ ማሽን። አሁን እዚህ ጋር እንደምታዩት የመጀመሪያው መ መርከብ ይላል። ይሄ ነው መርከብ። ሁለተኛ ሙ ሙዝ ማለት ይሄ ነው። ሶስተኛ ሚ ሚዛን ማለት ይሄ ነው። አራተኛ ማ ማሽን ማለት ይሄ ነው። ስለዚህ በዚህ መሰረት አሁን እናንተ እዚህ ጋር መብላችሁ ካስታወሳችሁ መርከብ አይረሳችሁም። ሌሎችም ልክ እንደዛው ማለት ነው። ስለዚህ በዚህ መሰረት ማየት ይቻላል። አሁን ወደ አምስተኛው እንሄዳለን። ወደ አምስተኛው እንሄዳለን። አምስተኛው ፊደል ደግሞ ሜ ተብሎ ይጠራል። ሜ ሜትር፣ ሜ ሜትር። ሜትር ማለት ይሄ ነው ማለት ነው። 3 ሜትር የሚላለ አባ እንግሊዝኛ ሜ ሜትር ከዛ ቀጥሎ የምናገኘው ደግሞ ስድስተኛው ም ም ብለን ነው የምንጠራው። ም ምስር ምስር ምስር ታውቃላችሁ መቼም። ም ምስር ም ምስር። ቀጥሎ የምናገኘው ደግሞ ሞ ሞተር ቤተሰብ ዛሬ ለየት ባለ ሁኔታ እና ቀለል ባለ ሁኔታ በጣም በሚያምር አቀራረብ አቀርብላችኋለሁ እያስባለሁ እናንተ እነዚህን በማስታወስ በደንብ እያስታወሳችሁ በደንብ እያስታወሳችሁ እነዚህ የተሰጡ ምስሎችን መጀመሪያ ፊደላትን ታነባላችሁ፣ እያንዳንዱን ከሀ እስከ መነው ዛሬ የተማርናቸው መጀመሪያ ፊደላቱን ታነባላችሁ፣ እያንዳንዱን እነሱን ካነበባችሁ በኋላ እያንዳንዳቸው ደግሞ በሀ ፊደል ማን አለ በሁ በሃ፣ በሄ፣ በህ፣ በሆ እንዲሁም ለሉ ሊላ ልሎ መሙሚ ማሚ መሞ ነው የሚሉትን እያንዳንዳቸውን በእያንዳንዳቸው ቤተሰብ ያላቸውን ትርጉም ወይም ደግሞ ውክልና ማየት። ለምሳሌ እዚህጋ ሜ ሜትር ካለ ሜትሩን አስቀምጨላቸዋለሁ። ምን ምስር ካለ ምስሩን አስቀምጨላቸዋለሁ። ሞ ሞተር ካለ ሞተሩን አስቀምጨላቸዋለሁ። እያንዳንዱን በዚህ መልክ ነው ያየ ነው ከመጀመሪያው ጀምሮ እስከ ነ መጨረሻ ድረስ አይተነዋል። እናንተም ይህንን ቪዲዮ ረጋ ብላችሁ በመመልከት ራሳችሁን በደንብ አፕዴት ማድረግ ትችላላችሁ። በተለይ ጀመሪዎች ከሆናችሁ አማርኛን ቀለል ባለ ሁኔታ በተለይ ፊደላትን፣ ቃላትን መመሰረት የማትችሉ የሚያስቸግራችሁ ልጆች ካላችሁ በዚህ መሰረት ረጋ ብላችሁ ራሳችሁን ማጠናከርና ራሳችሁን ማወቅ ትችላላችሁ ማለት ነው። የዚህ ቻናል አዲስ የሆናችሁ በድጋሚ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ለሌሎች አማርኛ ማንበብና መጻፍ ለሚቸገሩ ላይክና ሸር እያደረጋችሁ በደንብ ቪዲዮችን ለሁሉ ተደራሽነት ያገኝ ዘንድ ሁሉም ይማርበት ዘንድ ሁሉም ይለወጥበት ዘንድ የናንተ ትብብር ያስፈልገኛል። ስለዚህ በዚህ መልክ እንማራለን። ቀጣይ ደግሞ ከዚህ የሚቀጥሉ ፊደላትን ይዤላችሁ ነው የሚመጣ የሚሆነው። ይሄኛውን በደንብ ሸር እያደረጋችሁና እይተው በደንብ አሪፍ የሚሆን ከሆነ በዚህ የተሻለ በዚህ መልክና እንዲሁም አሰራሩን የተሻለ አድርጌ ነው ማመጣላችሁ። እናንተ እስከዛው ረጋ ብላችሁ በመከታተል ለሌሎች ሸር በማድረግ ጠብቁኝ። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳብ በቴሌግራም፣ እንዲሁም ዲስክሪፕሽን ላይ ሊንኮቻችን ታገኛላችሁ። በቀጥታ በመደወልም ሊሆን ይችላል የምታገኙ የሚሆነው በሳምንት አምስት ቀን ከሰኞ እስከ አርብ ባሉ የስራ ቀናት አማርኛን እንዲሁም እንግሊዝኛ እና ሌሎችም ተዛማጅነት ያላቸውን ቋንቋዎች በኦንላይን እያስተማረ ነው የምንገኘው። እናንተም የዚህ ድል ተካፋይ ትሆኑ ዘንድ የዘወትር መልእክቴን አስተላልፋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ከወዲሁ ልሰናበታችሁ።